በትናንትናው ሌሊት የአውሮፓ ሊግ ግማሽ ፍጻሜ መልስ ጨዋታዎች ተደርገዋል ማንቸስተር ዩናይትድ በሜዳ ኦልድ ትራፎርድ አትሌቲክ ቢልባውን አስተናግዶ አራት ለአንድ በሆነ ውጤት አሸንፏል ቀይ ሰይጣናቱ ከሳምንታት በፊት ወደ ስፔን ተጉዞ ሶስት ለዜሮ ማሸነፋቸው ይታወሳል በድምር ውጤትም ሰባት ለአንድ በማሸነፍ ወደ ፍጻሜ ማለፋቸውን አረጋግጠዋል ጀርመናዊ የ41 ዓመት የመሃል ዳኛ ዳንኤል ሲበርት የጨዋታውን ጅማሬ የሚያበስረውን ፊሽካ ካሰሙ በኋላ አትሌቲክ ቢልባው ኳስ ተቋጥሮ ለመጫወት ሙከራ ሲያደርጉ ነበር አልፎ አልፎም ወደ ማንቸስተር ዩናይትድ ግብል ሲደርሱ ቆይተዋል በ31ኛው ደቂቃም ስፔናዊ አንድ ዓመት አማካይ ማይክል ሀውሬግ ከ16 ክልል ውጭ በአስቆጥር አስደናቂ በአንድ ለዜሮ መምራት ቻሉ። በአርባ በሁለተኛው ተኛው ደቂቃም አሊያንድሮ ጋር ናቸው ከፓትሪክ ዶርጎ አስደና ኳስ ደርሶት ከበረኛው ጋር ፊት ለፊት ቢገናኝም ሳይጠቀበት ቀርቷል። ይህ መጀመሪያው አጋማሽን አንድ ለዚው መድነት ተጠናቋል። በሁለተኛው አጋማሽ መጀመሪያ ላይ ቢልባዎችም ጨራ ፈጥረው ለመጫዋት ሞክረው ነበር። አሰልጣኝ ሮበር አሞሪም በ62 ሁለተኛው ደቂቃ ላይ ማዝራዊ ጋርቴና ጋር ናቸውን ቀይረው በማስወጣት ሜሰን ማውንት ልኩሿ ና ያለውን ቀይሮ አስገብተዋል። ከቅያሬው በኋላም ዩናይትዶች ጨና ፈጥረው ለመጫዋት የሞክሩ ሲሆን ተቂሎ ወደ ሜዳ የገባው እንግሊዛዊ አማካኝ ሜሰን ማውንት ከሌኒሮ የደረሰውን ኳስ ባስናቂ ሁኔታ አስቆጥሮ ዩናይትድ ናቻ ማድረግ ቻለ። ከ7 ደቂቃዎች በኋላም ካስሚሮ ከብሩኖ ፈር የደረሰውን ኳስ በግንባር አስቆጥሮ ቀይ ሰይጣናቱን መሪ ማድረግ ቻለ። ራስ መስሎን እንዲሁም ሜሰን ማውንት ባስቆጠሯቸው የተጨማሪ ጎሎች ማንቸስተር ዩናይትድ በድምር ጥይ 7 ለ 1 በማሸነፍ ፍጻሜ ማለፉን አረጋግጧል። ከጨዋታው በኋላ ፖርቱጋል ያሰልጣኝ ሮብን አሞሪም ሜሰን ማውንትን አሞካሽቷል። እንደሱ አይነት ሰው ሁልጊዜም ጠንክሮ የሚሰራ በትክክል የሚመገብ፣ በበቂ መልኩ የሚያርፍና የብረዶ ባዝ የሚወስድ ሰው ስትመለከት፣ እሱ ሁልጊዜም ትክክለኛ ነገር እንደሚያደርግ ታውቃለህ። እንደዚህ አይነት ተጫዋቾች ሲኖርክ፣ አንተ እሱን ለመርዳት ነው የምትፈልገው ሲሉም ተናግሯል። የፍጻሜውን ጨዋታን በተመለከተም ለኔና ለአንጂ ተመሳሳይ ነው። ሁለታችን ማስከፊ ጊዜ እያሳለፍን ያሳለፍን ያለነው ከመካከላችን አንዱ ብቻ የሚያሸንፈው ትልቅ የፍጻሜ ጨዋታ ነው። ለማሸነፍ እንፈልጋለን ይቻላለን ሲሉ ሀሳባቸውን ሰጥቷል። በምሽቱ ጨዋታም ተቀይረው በመበቃት ጥሩ ምሽት ያሳለፈው የሚሰማውንት በኦልትራፎርድ የመጀመሪያ ጎሌ ነው። ወደ ቢልባው እንጓዛለን። በጠቃራ መልኩ ማጠናቅ እንፈልጋለን። እዚህ ከተገኘው ጀምሮ አስቸጋሪ ዜቶችን አሳለፍ ያለው፣ ነገር ግን ሁኔታዎችን በበጎ መልኩ ነበር የሚቀበላቸው መልካም ነገሮችም ወደ እንደሚመጡ አውቅ ነበር ሲል ሀሳቡን ሰጥቷል።